ተነስተልን አድማች ተመልካቾቻችን፣ ይህ ባላገሩ ዜና ነው። ጤና ይስጥልን ተመልካቾቻችን እንደምንላችኋል። ይህ ባላገሩ ቴሌቪዥን ነው። ከባላገሩ ቴሌቪዥን የዕለቱን ዋና ዋና ዜናዎች ቀርበናል። ከዜናዎቹ ጋር ሃይማኖት አህመድ ነኝ። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሰላም የሚያናጋው 60 በመቶ የሚሆነው የኢትዮጵያ ሀብታም ነው ሲሉ ተናገሩ። የፍቅር አጋሩ በሆነችው ቀነን አዱኛ ሞት ተጠርጥሮ በእስር ላይ የነበረው ድምጻዊ አንዷለም ጎሳ ከሶስት ወር እስር በኋላ ከእስር ተፈታ። መንግስት የነዳጅ ሽያጭ ላይ 15 በመቶ ተጨማሪ ሴት ታክስ ማስከፈል ሊጀምር ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ሰላም የሚያናጋው ስልሳ በመቶ የሚሆነው የኢትዮጵያ ሀብታም ነው ሲሉ ተናገሩ። ጠቅላይ ሚኒስትር አብይ አህመድ ከመላው ሀገሪቱ ከተውጣጡ የንግዱ ማህበረሰብ ተወካዮች ጋር በትናንትናው ዕለት ውይይት አድርገው ነበር። በዚህም ወቅት ባለሀብቶች የሰላም ችግር በስራቸው ላይ እንቅፋት መሆኑን አንስተዋል። ጠቅላይ ሚኒስትር አብይ አህመድ ስለ ሰላም በሰጡት ማብራሪያ ባለሀብቶች ጫካ ያሉትን ታጣቂዎች በገንዘብ መደገፍ ወይም ማበረታታት እንዲያቆሙ አሳስበዋል። ባለሀብቶች እውነተኛ ሰላም ፈላጊ ከሆኑ በጫካ ያሉ ሀይሎችን መደገፍ መቀለብ፣ አቁመው ወደ ሰላም ቢመጡ መምከር እንደሚጠበቅባቸው አስገንዝበዋል። ሰላም የሚፈልግ ካለ በእኛ በኩል ምንም ችግር የለውም፣ እንቀበላለን እናንተ ጫካ ብራትላኩ ላኩ ያሉት ጠቅላይ ሚኒስትሩ መንግስት በሰላም የሚመጡ አካላትን ተቀብሎ ለማወያየት ዝግጁ ነው ሲሉም ተናግረዋል። ህግ ማስከበር ስራችን ስለሆነም የሚቀጣ ካለ እንቀጣለን ሲሉ አክለዋል። ጠቅላይ ሚኒስትሩ የኢትዮጵያ ሀብታሞች የሀገሪቱን ሰላም በማደፍረስ ስልሳ በመቶ አስተዋጽኦ ያደርጋሉ ሲሉ ገልጸዋል። እየቀለባችሁ ፋይናንስ እያደረጋችሁ እኔን መለሳችሁ ሰላም ብትሉኝ አይሆንም፣ ሰላም ከፈለጋችሁ ፋይናንስ አታድርጉም ሲሉም አሳስበዋል። የሰላም ችግር ትልቅ ኪሳራ ነው ያሉ ጠቅላይ ሚኒስትሩ ተቃዋሚዎችም ሆኑ ባለሀብቶች ሰላምን የማረጋገጥ ግዴታ የመንግስት ብቻ አድርገው በመውሰድ ከኃላፊነት መሸሽ ተገቢ አይደለም ብለዋል። በሌላ በኩል መንግስት ኮንትሮባንድንና ህገ ወጥ የመሳሪያ ዝውውርን ለመቆጣጠር ባዘጋጃቸው የፍተሻ ኬላዎች የኮቴ እያሉ ገንዘብ የሚጠይቁ አካላት እንዳሉም በውይይቱ ላይ ተነስተዋል። ጠቅላይ ሚኒስትሩ በዚህ ጉዳይ ላይ በሰጡት ምላሽ እነዚህ የፍተሻ ኬላዎች የማይኖሩ ከሆነ ህገ ወጥ የጦር መሳሪያዎች እየገባ የሰዎችን ሕይወት እንደሚቀጥፍ ተናግረዋል። ነገር ግን ገንዘብ ሳይጠየቅ ፍተሻ የሚደረግበትን መንገድ ለማመቻቸት መንግስት ከንግዱ ማህበረሰብ ጋር በትብብር ይሰራል ብለዋል። የፍቅር አጋሩ በሆነችው ቀነኔ አዱኛ ሞት ተጠርጥሮ በእስር ላይ የነበረው ድምፃዊ አንዷለም ጎሳ ከሶስት ወር እስር በኋላ ትናንት ሰኔ 3 ቀን 2017 ዓ.ም መፈታቱን ጠበቃው ተናገረ። የድምፃዊው ጠበቃ ሊበን አብዲ እንደገለጸው አንዷለም ከእስር የተለቀቀው ፖሊስ ሲያደርግ የነበረውን ምርመራ ካጠናቀቀ በኋላ አቃቢ ሕግ በሰጠው ጊዜ ውስጥ ክስ ባለመመስረቱ ነው። ፖሊስ ባለፉት ወራት ውስጥ ያደረገውን ምርመራ አጠናቆ ውጤቱን ለአቃቢ ሕግ ሰጥቷል። ነገር ግን አቃቢ ሕግ የክስ መዝገብ ለመክፈት በፍርድ ቤቱ በተሰጠው 15 ቀናት ውስጥ አልከፈተም ብሏል። ክስ የመመስረቻ የመጨረሻው ቀን ያለቀው ባለፈው ሳምንት አርብ ግንቦት 29 ነው ያለው ጠበቃው፣ ክስ መመስረቻው ቀኑ በማለፉ ቅዳሜ ግንቦት 30 አካልን ነፃ የማውጣት አቤቱታ ማቅረባቸውን ገልጸዋል። አቶ ሊበንም በዚህም የፌዴራል ከፍተኛ ፍርድ ቤት አራዳ ምድብ ችሎት ትላንት ሰኔ ሶስት ቀን ያቀረብነውን አቤቱታ ካየ በኋላ ድምፃዊ አንዷለም ጎሳ በ50 ሺ ብር ዋስ እንዲለቀቅ ወስኗልም ብለዋል። ይሁን እንጂ ጉዳዩ እስካሁን ሙሉ በሙሉ አለመዝጋቱን ጠበቃው ተናግረዋል። አቃቤ በሰጠው ጊዜ ውስጥ ክስ አልመሰረትኩም ወይም የፖሊስ ምርመራ ውጤት ክስ ለመመስረት በቂ አይደለም ብሎ ጉዳዩን አልዘጋውም። ዘጋውም ስለዚህ የአቃቢ ህግ ውሳኔ እየተጠበቀ ነው ብለዋል። ሞዴልና የማስታወቂያ ባለሙያ የሆነችው ቀነኒያ አዱኛ መጋቢት አንድ ቀን 2017 ዓ ም ሌሊት 10 ሰዓት አካባቢ ከእጮኛ አንድ አሎንጎሳ ጋር ከሚኖሩበት ውዳሴ ከተሰኘው ህንፃ አምስተኛ ፎቅ በረንዳ ላይ ምክንያቱ ባልታወቀ ሁኔታ በመውደቋ ህይወቷ ማለፉን ፖሊስ በወቅቱ መግለጹ ይታወቃል። መንግስት የነዳጅ ሽያጭ ላይ 15 በመቶ የተጨማሪ እሴት ታክስ ማስከፈል ሊጀምር ነው። ከመጪው ሐምሌ ወር ጀምሮ የነዳጅ ግብይትን በዓለም አቀፍ ዋጋ መሰረት ይሆናል ተብሎም ይጠበቃል። ላለፉት ወራት ቀስ በቀስ የነዳጅ ድጎማን እያነሳ ያለው መንግስት ሙሉ በሙሉ ድጎማን ከማቆም ባሻገር ተጨማሪ ሴት ታክስ ሊያስከፍልበት ማቀዱም ተሰምቷል። የፌዴራል መንግስት የ2018 ረቂቅ በጀት እንደሚያሳየው ከነዳጅና የነዳጅ ውጤቶች 15 በመቶ ቫት በማስከፈል ከ3 ቢሊዮን ብር በላይ ለመሰብሰብ ማቀዱን ያሳያል። የፌዴራል መንግስት የ2018 የገቢ በጀት በሚል ለፓርላማው የቀረበው ረቂቅ ከስኳርም አንድ ነጥብ ዘጠኝ ቢሊዮን ብር እንዲሁም ከጫው 337 ሚሊዮን ብር ተጨማሪ እሴት ታክስ ለመሰብሰብ መታቀሩን ያሳያል። ከዚህ ቀደም እንደ ዘይትና ስኳር ያሉ ምርቶች በመንግስት የሚደጎሙና ዋጋቸውም ተመጣጣኝ እንዲሆን ከተጨማሪ እሴት ታክስ ነፃ የነበሩ መሆናቸው አይዘነጋም። የፕሬዝዳንት ዶናልድ ትራምፕ አስተዳደር ስደተኞችን መክበብና በቁጥጥር ስር መዋል ፖሊሲ ጋር ተያይዞ በተነሳው ተቃውሞ በሺዎች የሚቆጠሩ ወታደሮች ማሰማራታቸውን የአምባገነን ፕሬዝዳንት ቅዠት ሲሉ የካሊፎርኒያ ግዘት አስተዳዳሪ ዘለፉ። ተቃውሞ በሌሎች ከተሞች የተዛመተ ሲሆን ሎስ አንጀለስን የምትካተትበት ካሊፎርኒያ የካሊፎርኒያን ግዛት የሚያስተዳድሩት ጋቪን ኒውሶም ሁኔታውን ያቀጣጠለው ትራምፕ ነው ሲሉ ወቅሰዋቸዋል። ቀናትን ባስቆጠረው በዚህ ተቃውሞ ትራምፕ በሺዎች የሚቆጠሩ ወታደሮችንና የባህር ኃይል አባላትን ማሰማራታቸውን፣ አስተዳዳሪው ጋቪን እርምጃው የአምባገነኑ ፕሬዚዳንት ቅጥ ያጣ ቅዠት ሲሉ ዘልፈዋቸዋል። በሎስ አንጀለስና አካባቢው ሰባት መቶ የአሜሪካ ባህር ኃይል አባላት እንዲሁም አራት ሺህ የብሔራዊ ዘብ አባላት ተሰማርተዋል። ግዛቲቱ ያለአስተዳዳሪው ፍቃድ ወታደር በመላክ ፕሬዚዳንቱን እየከሰሰች ነው። የአሜሪካ መከላከያ በአገሪቱ ግዛቶች ውስጥ ሕግ የማስከበር ሚና መኖሩ ያልተለመደ ነው። ከፕሬዚዳንት ትራምፕ የስደት ፖሊሲ ጋር በተያያዘ የተነሳው ተቃውሞ በከፍተኛ ሁኔታ የተቀጣጠለባት ሎስ አንጀለስ የሰዓት ላፊ አዋጅ ተጥሎባታል። ከአርብ ጀምሮ በሎስ አንጀለስ አራት የሜክሲኮ ዜጎች በቁጥጥር ስር ውለው ወደ አሜሪካ እንዲመለሱ መደረጋቸውን የሀገሪቱ የውጭ ጉዳይ ቢሮ አስታውቋል። በሎስ አንጀለስ ትራምፕ ባሰማሯቸው ወታደሮችና በተቃዋሚዎች በተከሰተው ፍጥጫ ከ1965 ወዲህ የሀገሪቱ ፕሬዚዳንት ያለ ግዛቷ አስተዳዳሪ ፍቃድ ብሔራዊ ዘብን ያሰማራበት የመጀመሪያ ክስተት ነው። የአሜሪካ የባህር ኃይል አባላት ከዚህ ቀደም በደረሱ ከባድ የተፈጥሮ ቀውሶች በአውሮፓውያኑ 2005 የሀሪኬን ካትሪን አውሎ ንፋስ እንዲሁም የመስከረም 2001 ጥቃት መሰማራታቸው ይታወሳል። ተነስተልን አድማጭ ተመልካቾቻችን፣ ይህ ባላገሩ ዜና ነው።